ማንኛውም ሰው ልጆች እንደዚህ ካደጉ በኋላ 76 ዓመት ከሆናቸው በኋላ በቀጥታ ወደ ቁርአን ትምህርት ቤት የሚያመሩት የወሎ ሰው አለ። ራሱን የሚያውቀው ቁርአን ጋር ተዋውቁ ነው መች ነው ልል አልችልም የሚል ነገር ነግሮ ነው። በፊት ግን እናቴም አባቴም በለው አባቴ በማመላለስ ዙዳ ላይ፣ እሷ ደግሞ በቂራት ዙዳ ላይ ስ ነ የስድስት ወር የነበረው የቂራት ሁኔታ እንደነገርኩ የተለያዩ አካባቢዎች ስለሚመጡ በሪዋያ ነው የሚቀራው ቂራታቸው ማለት ነው ምሳሌ ሀፍስ ከሆነ ሀፍስ ነው የምንቀረው። ያን ሪዋያ ተመርኩዞ ነው የሚያቀሩት። ድንጋይ ላይ እንደ መቅረጽ ነው ይላሉ እኮ። ነው አይለቅም። አንድ ያዝከው ነገር አፍህ ከለመደ አንድ ነገር ማስለቀቁ ይከብዳል። ልክ ነው። ተጅዊድ እንደምታውቀው አህካሙን ተምረህ ወደ ተግባር ካልቀየርከው ዋጋ የለውም አይደለም። ስለ አሁን ገጠር አካባቢ እኮ ብትሄድ ስለ አህካም እንኳ በጥሩ ይነግርሃል፣ ሸምድዶታል በደንብ ነው የሚያበጥ የሚነግርህ። ትማረዋለህ፣ ታውቃለህ፣ ወደ ተግባር ትቀይራለህ። ስለ የባህር ነው ዛሬ ያወቅኩት። የባህር እንትኖች ያውቅ ያለው ምናምን ብለህ የምታበላሸው ከሆነ ይክፋር ከመቀረብ ከሆነ አንተ አወክ ትባላል። ሊናገርህ ቀርቶ ማለት ነው፣ ሊመታ ቀርቶ የሆነ ነገር ሊናገር ቀርቶ ልጆችን ይዛ ሰዓት እኛ እየተገረፍ ነው የለመር ነው እሱ። ጋር እንደዛ የለም። ልክ ሲጠፋ ሳሳት ይላል ውስጣት። ቁርአንን እንዴት ነው የምትረዳው? ቁርአን ምንድን ነው ብለህ ታስባለህ፣ በአንተ አገላለጽ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾቻችን እንደምን ቆያችሁን? ይህ ወርሃ ረመዳን ከእናንተ ጋር የሚቆየው አልፉርቃን የተሰኘው ፕሮግራማችን ከሌላ እንግዳ ጋር ተመልሶ መጥቷል። ረመዳን የቁርአን ወር መሆኑ ይታወቃል። ከተለያዩ የቁርአን ሰዎች ጋር፣ ከሐፊዞች ከቃሪዎች ከኡስታዞችና መሻይኮች ጋር የምናደርገው ቆይታ ዛሬም ከሌላ እንግዳ ጋር በአላህ ፍቃድ ተመልሰን መጥተናል። አብዛኞቻችሁ በአፍሪካ ቲቪ የቴሌቪዥን ጣቢያ ታውቁታላችሁ ኡስታዛችንን

በቅድሚያ አሰላሙ አሌይኩም ወራህመቱላህ ወበረካቱ ይንን ፕሮግራም እየተከታተላችሁ የምትገኙ በሙሉ በመቀጠል ስሜ ጀማል ሙሐመድ ሲራጅ እባላለሁኝ። ተወልጄ ያደኩት በሰሜን ወሎ መርሳ ከተማ ነው። ያው የተወሰነ አመታት ነው የኖርኩት 17 18 አካባቢ። ከዛ ውጭ ያለውን እድሜን በሳውዲ አረቢያ ሪያድ ነው ያሳለፍኩት። የድር ይመስላል ከዚህ የተለየ መረጃ ያስፈልጋል። ሌላውን እየተጫወትን የምና የሆነል ስታዚ ዋ እስኪ ዛሬ ስለ ቁርአን ብዙ እናወራለን ብዬ አስባለሁ። እንሻላ መጀመሪያ እስኪ ወደ ወደ ተወለድክበት አካባቢ እንመለስ ና እዛ አካባቢ እንዴት ከቁርአን ጋር እንደተዋወቅክ ጅማሮውን ና የሒፍዙን ፕሮሰስ ብናነሰው ደስ ይለኛል። እንዴት ነበረ መጀመሪያ ቁርአን ጋር የተዋወክበት ሞመንት ቁርአን ለማሐፈዝ የሄድክበት ምክንያት ምንድን ነበረ? ያው እዛ አካባቢ ወሎ ሲባል አጠቃላይ ያው ብዙ ሙስሊም የሚበዛበትም አካባቢ ስለሆነ ማንኛውም ሰው ልጆች እነዚህ ካደጉ በኋላ ሰባት ስድስት አመት ከሆናቸው በኋላ በቀታ ወደ ቁርአን ትምህርት ቤት የሚያመሩት አብዛኛው ማለት ይቻላል ማለት ነው። ትንሽ አሁን ላይ የተወሰነ እንትን ቢልም ነገር ግን የዛ ሰዓት ሁሉም ትኩረታቸው እድሜው ስድስት አመት ሰባት አመት ከሆነ በኋላ መዳሪሶች አሉ፣ ቁርአን የሚማሩበት ወደዛ አካባቢ ይልካሉ፣ ያስተምራሉ። እና እኔም በዛው ሁኔታ ነው ያለፍኩት የነበረው። በየአካባቢው መሳጅዶች አሉ። መስጂዶችን መሰረት አድርጎ የሚከፈቱ ወይም ደግሞ የተከፈቱ መርከዞች ነበሩ። እኔም ከነዚህ መስጂዶች ውስጥ በአንዱ በመርከዝ ደረጃ ነው የቀራሁት የነበረው። ከዛ በኋላ ግን ያው ውጭ ላይ ነው እንትን ያልኩት የቀራሁት ሻሻልኩት ማለት እችላለሁ። መጀመሪያ ነበሩን እዛ ላይ ነው የቀራሁት። ነሩም ሁሉ ሕብም ግማሽ አካባቢ ድረስ እዛው ባለሁበት አካባቢ ነው የቀራሁት የነበረው። ከግማሽ በኋላስ ከዛ በኋላ ያው ሙሉውን እንግዲህ ያው ሳውዲ አረቢያ ነው ያሳለፍኩት። ሪያት ላይ ነው የቀራሁት የነበረው። ነገር ግን መጀመሪያ አካባቢ ምሳሌ እኛ ጋር የሚታወቀው በዛ ሰዓት ከፊደላት ይጀምራል። እንደ አሁኑ አልቃይደቱ ኑራንያ አይደለም የሚታወቀው። ሌሎቹ እሱም አለ፣ ውጥጥ የምንለው አለ እሱ ነገሮች አሉ። እሱን ከተማርን በኋላ ወደ ቲላዋ እንሸጋገራለን። ቲላዋ ካኸተምን ነቨር ማለት ነው። በነቨር ካኸተምን በኋላ ወደ ሒፍዝ እንሸጋገራለን። እኔም የዛ ሰዓት የነበረው ቲላዋ ነቨር ከጨረስኩ በኋላ ወደ ሒፍዝ ነው የገባሁት። ሒፍዝ ተቅሪበ 1615 አካባቢ እስከ 17 ባደሳሳት እዛ አካባቢ ከደረስኩ በኋላ ነው የሄድኩት ወደ ሳ ወደ ሄድኩት ማለት ነው። አልጨረስኩትም ነበረ አንድ እንግዳይ መች ነው ከቁራን ጋር የተዋወቅከው ብይ ስጠይቀው የወሎ ሰው አለ ራሱን የሚያውቀው ቁራን ጋር ተዋውቆ ነው መች ነው ልልህ አልችልም የሚል ነገር ነግሮ ነበረ ማለት ስድስት ሰባት አመት ሲሞላን ራሳችንን ሳናውቅ በእንደዚህ ምክንያት ነው ወደ ቁርአን የገባሁት ሳትል ራስህን የምታገኘው ቁርአን እየቀራህ ነው። ብዙ ጊዜ ማህበረሰብ ከሚለዩት ነገራቶች መካከል ነው ብዬ አስባለሁ። እኔም ራሱ ያገኙ እንደዛ ነው። በእርግጥ አሁን ቤተሰቦች አልሐምዱላ በጣም በዚህ ጉዳይ ላይ ጠንከር ያሉ ናቸው። ምንም እንኳ እነሱ ከሚፈልጉት ውጤት ላይ ደርሰናል ባንልም፣ ነገር ግን የነበራቸው ጥረት በጣም ከፍተኛ ነበረ። አባቴም ጋር ስትሄድ ጠዋት ወስዶ ፈጅር ላይ ይመልሰናል። ፀሐይ ወጥቷል መምጣት እንችላለን። ማታ ደግሞ እንደዚሁ ምክንያቱም የመርከዝ ቅርአት ብዙ ቦታ ላይ እንደሚታወቀው ከፈጅር በኋላ እስከ ሁለት ሰዓት አካባቢ፣ ማታ ደግሞ እንደዚሁ ከመግሪብ እስከ ኢሻ ያሉትን ፕሮግራሞች የምንጠቀመው እና ያለንበት አካባቢ ትንሽ ራቅ ይላል እና መግሪብ ይዞን እንሄዳል። አይሻ ከወንድም ያለ እሱ ጋራ አብሮ ይመልሰናል። ጠዋት ፈጅር ላይ አዛን ሲል ይዞን እንሄዳል። ስንመለስም ነግቷል። መሄድ እንችላለን፣ ግን ይዞን ይመለሳል። በዚህ ጁህድ ነበር ያሳለፈ የነበረው እኛ ራሳችንን ያገኘ ነው። በዛ ሁኔታ ነበረ። ግን አልሐምዱሊላህ ያው አሁን ላለንበትም ትንሽ ነገርም ቢሆን አሁን ላለንበት ያ የበፊቱ ነገር ጥሩ ነገር መሰረት ጥሏል ብዬ አስባለሁ። በዛ እጅ ላይ እኮ እኛ ልጆች ስለሆን ምንም ነገር ማስተዋል እንችላለን ብዬ አላስብም። ጥሩና መጥፎ ጠቃሚና ጎጂውን መለየት ስለማንችል ወላጆች አንዳንዴ ለልጆቻቸው ምቾት ተጨንቀው ይተውታል። ልጁ ነው አይተው ከሆነ ቃቶ ከፈለገ ይቅራ ከፈለገ ይቅራ ለምን አጨናንቀዋለሁ? አይገርፉትም፣ ምን አይሉትም። እንደዚህ ሲሆን ይሄ ልጅ ጥሩና መጥፎ መለየት አይችልም። በዛ እድሜ የሚጠቅመውን ነገር መለየት ስለማይችል ይጠፋል። በዛ ግን አንዳንድ ወላጆች ጫን ብለው ይዘው ማድረግ ያለባቸውን ነገር አድርገው ሲሄዱ ጥሩ መንገድ ላይ ይደርሳል ብዬ አስባለሁ። ልጆችን ልክ ነህ በጣም ይሄ እኔ አሁንም እንደው የሚከታተሉ ወላጆችም ስለሚኖሩ ከነው ጀምሮ እኔም አልሐምዱሊላህ ልጆች አሉኝና ከዛ ጀምሮ ቢያንስ መከታተል ያለብን ምንድን ነው ቦታ እንሰጠውም። አሁን ላይ በፊት ግን እናቴም አባቴም በለ አባቴ በማመላለስ ዙሪያ ላይ፣ እሷ ደግሞ በቂራ ዙሪያ ላይ ስሬት ናት። ሳውዲም ከሄድኩ በኋላ እዛው ስለነበረች የነበረችው እዛም ደግሞ ከስራ በስራ ቪዛ ነው ይሄድ ነው አይሆንም ብላ መርከዝ እንድንገባ ጥረት አድርጋ አልሐምዱሊላህ ሁን ለደረስንበት ደረጃ ሚና የተወጣች ናት። ይሄ ማለት በጣም ትልቅ የሆነ ጥረት ያደርጋሉ። አሁን ያለን ወላጆች ጋር ስንመጣ ግን የነሱን ግማሽ እንኳ ራሱ ምንላበስ አይመስለኝም። አብዛኞቻችን ና ይሄ ዘመናዊነቱ ጋ ነው ስ ነው፣ ከምን ጋር እናገናኘው? አሁን ወላጅ በፊት ወላጆቻችን እየገረፉ ወደ መስጂድ እየወሰዱ እንደውም እያገዙን ነበር ቁርአን ድንቀራ የሚያደርጉት። ላሰቡት ጥሩ ነገር መስዋዕትነት ከፍለው እኛ እንድንማር ያደርጉ ነበር። አሁን ላይ ግን በፈለገው መንገድ ይሄድ ልጅን ያለመቆጣት ያለመግረፍ ቁርአን በቃ ኢምፖርታንሱን ካላመንክበት አትቅራ የሚመስል መልኳ አለ። አሁን ዘመን ላይ የዛ ሰዓት አሁን በመግረፍ ወቅት ወቅት አለ። በነገራችን ላይ አሁን በመግረፍ በምናምን የሚለው ነገር ላይ ምናልባት የዛ ሰዓት ጊዜው ሊሆን ይችላል። የዛ ሰዓት ያው ዱላ ይዳኝን ነበር ወቅቱም ስለነበር ማለት ነው። አሁን ላለው ግን የግድ ተማታ ማለት አይደለም። ግን ከልጅነቱ ጀምሮ ያንን ትምህርት እንዲወደው ማድረግ ነው አሁን ያለንበት በተለይም በመማር ማስተማር ዙሪያ ላይ እኔም ረጅም ዓመት እንደ መቆየቴ ይመጠን መማር ማስተማር ሲባል ዱላ አይደለም አሁን ላለነው ጄኔሬሽን የበፊቱ እኛም ተገርፈንበታል አስተካክሎናል የዛኔ የነበረው አካሄድ ነው አሁን ያለው አካሄድ ደግሞ ትምህርቱን እንዲወደው ማድረግ ነው ማሳመን ያን ነገር እንዲወደው ማድረግ የሚወደው በምን መንገድ ነው ምሳሌ ራሱ እየተገበረ ሊሆን ይችላል፣ እየወሰደ ቀስ እያደረገ እያስረዳ፣ በተርቢያ መልኩ በጣም መስዋዕትነት ከፍሎ ነው ያን ነገር መወድ ያለበት እንጂ አሁን ለምሳሌ ዱላ ተጠቅሜ ዛሬ ለምን አልሄድክም ነገ ለምን አልሄድክም እያልክም የምታደርግ ከሆነ አሁን ላለው ጀኔሬሽን የሚሆን አይመስለኝም። የዛን የነበረው አሁን ላይ ማለት። ስለዚህ ምንድን ነው ማድረግ ያለብን? ካን በተለይ ወላጆች ላይ ያለነው ነገር እንዲወዱት ማድረግ እንደወዱት የምናደርገው በምን መንገድ ነው ካልን ቢያንስ ያንን እኛ በመተግበር ሊሆን ይችላል። እያስረዳናቸው እነሱ በሚረዱት መልኩ ይሄ እኮ እንደዚህ ነው፣ ይሄ ይጠቅማል፣ ይሄ ይጎዳል፣ ዛሬ ይህን ብታደርግ እኮ ነገ እዚህ ደረጃ ትደርሳለህ። ምሳሌዎችን በማሳየት ሞዴሎችን በማሳየት የሚውልበትን የሚሄድበትን ከማን ጋር እንደሚሆን በመቆጣጠር ያ ትልቅ የሆነ ለውጥ እንዲመጣ ያደርጋል ብዬ አስባለሁ። መርሀባ ኡስታዝ ወደ ጉዟችን መለስ። እስኪ ወደ ሳውዲ አብረንህ ብንሄድ ምን ይመስልሃል? እስኪ ከዛ መርከዝ እንዴት ነበረ? ሳውዲ ቁርኣን በምን መልኩ ነው ያፈትከው? እዛ የጨረስከው ሳውዲ አረቢያ። ያው አካሄዴ በስራ ቪዛ ነው ማንኛውም ሰው እንደሚሄደው ተቅሪበን፣ የዛሬ 13 ወይም 14 ዓመት ባልሳሳት እንደዛ አካባቢ ይሆናል። ያኔ ነው በስራ ቪዛ ነው። ከዛ በኋላ ግን የተወሰነ ሞክር ያለውኝ ያው እናቴም ሳኡዲ ስለነበረች ቴ ቤተሰቦችም ብዙዎቹ እዛ ነው ያሉት የነበረውና፣ እንደሄድኩት እንደ ሄድኩት ቀጥታ ወደ ትምህርት ወደ ምናምን አደለም የገባሁት ለሁለት ወር ለሶስት ወር ያክል ምክንያቱም ረመዳን ሊደርስ ሶስት ወር ወይም አራት ወር ሲቀረው ነበር ሄድኩት የነበረው። እና የሁለት ወር ያክል የውጭን ስራ እንዳየው አድርጋኛለች። ሁለት ወር ወይም ተቅሪበን ሶስት ወር አካባቢ የሚሆን በእነዚህ ጊዜያቶች ቢያንስ እኔን እንድፈትሽ በጣም አድርጎኛል። ከዛ በኋላ ግን በይበቃህል ላይ አደለ ቅራትን የኔ ያክል አመት መስዋዕትነት ከፍለሃል፣ አሁን ወደዛ ነው መመለስ ያለብህ፣ የሚል ነገር አንድምታ ያለው ያን ነገር ስታመጣልኝ፣ እኔም ብዙም አላስቸገርኩም ብያስባል፣ እኔ ቶሎ ተቀበልኩት። ከዛ በኋላ ረመን አካባቢ ነበር ያ ነገር የነገረችኝ የነበረው። ከዛ በኋላ አላህ ርሃማቸው በኛው አካባቢ የሚገኙ ሪያድ ላይ በስፋት የሚታወቁ ትልቅ ሼህ አሉ፣ አላህ ይዘንላቸው፣ አሁን በህይወት የሉም። እሳቸው ጋር ሄድን። ሼህ አህመድ አልሀዲ ይባላሉ። እሳቸው ጋር አንድ ወር አካባቢ ረመዳንን ዝግ ስለነበር መርከዙ የምንማርበት እሱ ሸዋር ስድስት ቀጥለውን በእሳቸው አማካኝነት መርከዝ ገባው። ከዛ በኋላ አልሐምዱሊላ ተቅሪበን ለአንድ ዓመት ከስምንት ወር ነው እነሱ ጋር የቀረሁት። እዚያ ያሉት መሻይኮች ያው ከግብፅ የሚመጡ ከየመን ከተለያዩ ሀገሮች የሚመጡ ናቸው። ቦታው ብዙዎቹ በተለይ ሪያድ ያለው ጀማዓ ያቀዋል። መልሐማም የሚገኝ ዳዕዋ ይሰጥበታል። እዛ አካባቢ መርከዝም እንደዚሁ አለ። የተለያዩ ሀገሮች የተለያዩ ጅንስያዎች የሚማሩበት የሆነ ነው። ከባህሬን ከየመን፣ እኛ ከኢትዮጵያ እንኳ የተለያዩ አካባቢዎች ከኦሮሚያ፣ ከአማራ፣ ከደቡብ ከብዙ አካባቢዎች ላይ ይገባሉ። እና ቀታ ተቀላቀልኩኝ እነሱ ጋር አልሐምዱሊላ ከረመዳን በኋላ ባለው ነው ባለሰላሳት በአንድ ሺ አራት መቶ ሰላሳ ሶስት ወይም ሰላሳ አራት አካባቢ ነው ሰላሳ ሶስት ላይ ነው። ዓመቱን ምህረቱን ብዙ እንትን አላልኩትም አልያዝኩትም። ዓመት አካባቢ ነው የሚሆነው። እና ከዛ በኋላ አልሐምዱሊላህ የስድስት ወር የነበረው የቂራት ሁኔታ እንደነገርኩ፣ የተለያዩ አካባቢዎች ስለሚመጡ በሪዋያ ነው የሚቀራው ቂራታቸው ማለት ነው። ምሳሌ ሀፍስ ከሆነ ሀፍስ ነው የምንቀራው። ያንን ሪዋያ ተመርኩዞ ነው የሚያቀሩት። ማጠንከር ያለ ቂራት ነው ያላቸው። ሁለተኛ ቲላዋ ቀርተናል። መሐፈዝም ጀምረናል። ቢያንስ ከግማሽ በላይ ሄደናል። ይሄ ማለት ልምዶ አለ። የሕፍዙ ቅርአቱ ግን ልክ አልነበርም። ይዛኔ አሁን እኮ በተለይ በዚህ አምስት ዓመት አራት ዓመት ውስጥ እኮ በተዘዋወርኩበት እጅግ በጣም ውብ ቅርአት እኮ ነው ያለው አገራችን ላይ አሁን ማለት ነው። በቂ ነው ብቻ ማለት ባይሆንም ነገር ግን አሁን ላይ በጣም ቆንጆ ቅርአት ነው ያለው አብዛኛው ቦታ ላይ በኢትዮጵያ ማለት በተጅዊድም፣ በቅርአት በሒፍዝም፣ በሁሉም የዛን እኛ በነበርንበት ከአስር ዓመት ከዛ በፊት ምናልባት የሚከታተሉኝ ያውቁታል ብዬ አስባለሁኝ። ውጭ ቀርቶ ወይም ውጭ አቅርቦች ላይ ወይም ደግሞ በጣም ከውጭ ቀርቶ መጥቶ የሚቀራበት ቦታ ላይ ካልሆነ በስተቀር የቀራ ካልሆነ በስተቀር አብዛኛው ቂራታችን ሙከስር ነበረ፣ በጣም የተበላሸ ነበረ ቂራታችን። ያንያክል አልነበረም። እኛ እኮ የሐረምን እኮ ቂራ ስናዳምጥ እኮ እኛ የምንቀራው ቂራት ሌላ፣ እነሱ የሚቀሩት ቂራት ሌላ ያኔ እነሱ እንደሚቀሩት እንቀላል ብለን ማናስብበት ደረጃ ላይ ነበር ያለነው እና ለስድስት ወር በጣም ከብዶኝ ነበር። በተለይ የስድስት ወር ድረስ በጣም ከብዶኝ ነበር። ምክንያቱም ያ የበፊቱን ምላሰን መተው አትችልም። ለዛ ነው አሁን የሚከታተሉም ይጠቅማቸዋል ብዬ አስባለሁኝና አዲስ ኡስታዞችም ካላችሁ የምታስተምሩ ልጆቻችሁ የምታስተምሩ ካላችሁ ልጆችን ሰብስባችሁ የምታቀሩ ካላችሁ ከመጀመሪያው ነው መያዝ ያለባቸው እንጂ ኋላ ከቀርቧ ይታክለል የሚባል ነገር መሆን የለበትም። አለ ብዙ ቦታ ላይ እንደዚህ ያክል ጊዜ እናስከትማለን፣ በዚህ ያንግል ጊዜ እናስከትማለን የሚባል ነገር አለ። ያ ምላሳቸው እንዳይጠብቁ ያደርጋቸዋል። ኋላ ለማስተካከል ያኔ የቀሩበት ከነበረው ጊዜ በላይ መስዋዕትነት እንዲከፍሉ ያደርጋቸዋል። ቀድሞውስ ቆንጆ እያደረጉ ቢሄዱ ብዙ ሊወስድባቸው ይቻ ምሳሌ ስድስት ሰባት ወር ቀርተው ትንሽ ብቻ ሊቀሩ ይችላሉ ግን ከተወሰነ ጊዜ በኋላ ምላሳቸው ያንን ስለሚለምድ ጥሩ ቅርአት ስለሚይዝ ልክ ቅርአቱ በገባቸው ሰዓት ቶሎ ጨርሰውታል። ግን እሳ መጀመሪያ የምናደርገው ምንድን ነው? እኛ ቶሎ ማንበብ እንዲችል ብቻ ማድረግ፣ ህጉን መጠበቁ ምናምን ትተን ማለት ነው። ከዛ እንደገና ኋላ ተመለሰ አስተካከል ስትለው ምላሱ ይከብደዋል። ድንጋይ ላይ እንደ መቅረጽ ነው ይላሉ እኮ ነው፣ አይለቅም። አንድ ያዝከው ነገር አፍህ ከለመደ አንድ ነገር ማስለቀቁ ይከብዳል። ልክ ነው። ስለዚህ ምንድን ነው የሚሆነው? ቢያንስ ሲጀምሩ ጥራት ባለው መልኩ እንዲጀምሩ ማድረግ እሱ ላይ እንዲ ትኩረት ቢያደርጉ መልካም ነው። እና እኔም የገጠመኝ ነገር ነው አሰግጅበታለሁ። እዚህ እኮ በነበርንበት ሰዓት ግን እዛ ስንሄድ በጣም ከባድ ነበረ። ይሄ የእኛ ክፍተት ነው፣ ምናልባት የሚያስተምሩንም ክፍተት ነው። የእኛም ደግሞ እንመላለሳለን። ለነገር እኮ ብዙም አናገናዘብም። ለምን እንደሚጠቅምን አናቅም። ያን ያክል ብዙ ቦታ እንሰጠውም። ኋላ ላይ ነው እንደገና እየገባህ እየገባህ የምትሄደው ግን ያንን በማድረጋችን እኛ ረጅም ዓመት ከሰባት ዓመት እድሜ ጀምሮ እስከ አስራ ሰባት አስራ እየቀራን ያለ ነው። እንደዛም ሆኖ ግን መጨረሻ ላይ መስዋዕትነት አስከፍሎናል። ስድስት ወር ሙሉ መስተካከል አልቻለም ነበረ። ወደ ትክክለኛው አቀራል ለማምጣት በጣም ብዙ ጥረት ታደርጋለ ብዙ እና አልሐምዱሊላ ልክ ስድስት ወር ካለፈ በኋላ አልተ ሁለት ጁዝ ወይም ሶስት ጁዝ አልተንቀሳቀስኩም። ይዛ ያን ያክል ወራት ማለት ለምን ማስተካከል ላይ ብቻ ስለነበረ ልክ ያንን ስረሳው በስድስት ወር ውስጥ ሙሉ ስራሳዊ የይዛኛውን ቅርአት ከዛ በኋላ ወደ መጣ ሙሉ ከዛ ቶሎ በስምንት ወር ውስጥ ጨረስ ማለት ነው። ከዛ እንደገና ሙራጃ ምናም እያልን መርከዙ ጋር ከአመት ከስምንት ወር ያላነሰ ተቀመጠ። አልሐምዱላ እና የሳዲ እንትኑ ጠቀሜታውም የጎላ ነበር። አልሐምዱላ በሀገራችን ላይ ይሄ በገጠር ምናምን ስንቀራ መሰለኝ አደለ? ይሄ ችግር የሚፈጠረው ትክክለኛ ካሪኩለም እንዲሆን አቀራር አይነት የለም። ማለት በነቅል አደለም የምንቀራው፣ ከውስጣቶቻችን ወይም ደግሞ ሰፈር ውስጥ ካለ አንድ ሰው ነው የምንቀራው። እና በትክክል አሕካሙን ሁሉ በብጥ አድርገን ነቅል አድርገን ስለማንቀራ ብዙ ንግግሮቻችን ላይ ይመጣል። ግን አሁን የገጠር ብቻ ነበር የሚዛ ሰአል። ምናልባት አዲስ አበባ የተወሰነ አካባቢ ጥሩ ሊሆን ይችላል፣ ከተማም ስለሆነ እንደጋ ከተለያዩ ሀገሮችም የሚመጡ ስለሚኖሩ ግን ወደ ክፍለ ሀገር አጠቃላይ ስትመለከተው ግን ያ ክፍተት ነበረ። እኔ አሁን ሁሉንም ማለት እንትን አይደለም፣ ግን አብዛኛው ቦታ ላይ ኮሲ ሰግዱ እናያለን እኮ መስጅድ ላይ የነበረውን ሁኔታ መራኪዞች ላይ የነበረውን ሁኔታ አሁን በጣም እ የተነቃቀው አሁን በጣም ቆንጆ ቂራት ነው ያለው። ምክንያቱም ብዙዎቹ የውጭን እድል አግኝተዋል። የውጭን እድል ካገኙም በኋላ ደግሞ ለእኔ ብለ አልሰሰቱም፣ መቶ ማስተማር ጀምረዋል። በዚህ ሁኔታ ላይ በጣም ብዙ ነገር ነው የተስተካከለው እና ያኒ ብዙ ክፍተት ነበረ ብዬ አስባለሁ። እንዲያውም ምናልባት ሌላ ሰዓት ላይ እናነሳው ይችላለን። የተጁ መጽሐፍ ያዘጋጀሁትም ከዛ ክፍተት አንጻርም ነበረ። ምክንያቱም እኔ እንደዚያ በጣም ተጨናንቄ በጣም ተቸግር የነበረ የቀራሁት የነበረው። ከዛ በኋላ የሚማሩ በጣም በርካታ ጀማሪዎች ነበሩና ያን እነዛን እንዴት አድርገው ነው መማሪያ ያለባቸው? የቀሩትም ያው በጣም የወረደ ቂርአት ያለን ዝም ብሎ እንዲሁ ማንበብ ብቻ መቻል ነበር የዛ ሰዓት የነበረው እንጂ የሚነበብበት የራሱ የሆነ ሕግ ያለው ሁሉ አይመስለንም ነበረ፣ እንዲሁ ማንበብ ብቻ ነበር። እና ያንን ለማስተካከል እኔም ስለተፈተንኩበት ኋላም ላይ ወደ ማስተማሩ በጣም ወድጄ ደስ ብሎ የገባሁበት የነበረው። ከዛም በኋላ አልሐምዱሊላህ እኔ ብዙ ነገሮችን አገዛና እና መጽሐፍ ያነሳውልህ ምንድን ነው ያልነበረ ሚዛ ያ እንትን እንኳ አልነበረም። መጽሐፍ እንኳ እንደዚህ በስፋት አልነበረም። አሉ የተወሰኑ የተጁድ መጽሐፎች አሁን የሚታወቁ ኡስታዞች ነበሩ ያዘጋጇቸው፣ ግን በቂ አልነበሩም፣ እነሱ በጣም ትንሽ መጽሐፎች ነበሩ። ሁለተኛ ተጁድ እንደምታውቀው አህካሙን ተምረህ ወደ ተግባር ካልቀየርከው ዋጋ የለውም። አደለ ስለ አሁን ገጠር አካባቢ ኮ ብትሄድ ስለ አህካም እንኳ በጥሮ ይነግርሃል፣ ሸምድዶታል፣ በደንብ ነው የሚያበጥ፣ ግን ተግባር ላይ ስታመጣው የለም እንዲሁ እውቀቱ ብቻ የሚጠቅም አድርገን እንይዘዋለን። ኖ እንደዛ አይደለም። ወደ ተግባር እስካልቀየርከው ድረስ የአንተ የተጅዊድ አህካም በደንብ ማወቅ መሐፈዝ ዋጋ ጥቅም አይኖረውም። ኢላ ተግባሮች ስታደርገው ሲቀር። አሁን ሌላ ኪታቦችን ብትቀራሁ ለምሳሌ አንተን ይሐፍዘዋል የሆነ ነገር ያበረታተሃል፣ ወደ ጥሩ ነገር እንድትገባ ያደርጉሃል፣ ጥሩ ነገር እንድትሰራ ያደርጉሃል። በመስማት ብዙ የምትቀየራቸው ነገሮች አሉ ምናምን። ተጅዊድ ላይ ግን እንደዛ አይደለም። ትማረው ዋለህ ታውቃለህ፣ ወደ ተግባ ትቀይራለህ። ስለ የባህር ነው ዛሬ ያወኩት የባህር እንትኖች ያውቅ ያለው ምናምን ብለህ የምታበላሸው ከሆነ ይክፋር መቀረብ ከሆነ አንተ አወክ ትባላለህ፣ ዋጋ የለውም። እና ከዛ ከዛ አንጻር የነበረው የበፊቱ አካሄድ ያን ያክል አልነበርም። አሁን ግን አልሐምዱሊላ በጣም ብዙ ይመስለኛል። አለ እንሻላ ስለ መጽሐፉ እናነሳለን በኋላ። ግን ወደ ስለ ፕሮግራም እንምጣ እስኪ። አፍሪካ ቲቪ ላይ ስለ ጀመርከው ከዚሁ የተነሳ ይመስለኛል፣ ሞቲቬሽኑ ይሄ ይመስላል። ቁርአን በትክክል ሰዎች እንዴት ነው መቅራት አለባቸው፣ ሰዎችን በቃ ማስተካከል፣ እንደዚህ አይደለም የሚቀራው ህክሙ እንደዚህ ነው፣ አላህ ስብን ታላ ንግግር በትክክል መቅራት አለብን እንደወረደ በሚል ተነሳሽነት ይመስለኛል የጀመርከውና ስለሱ አጀማመርና አሁን ስላለበትም ደረጃ እናንሳ እስኪ። አፍሪካ ቲቪ የጀመርኩት ያው መጀመሪያ ላይ እዛ ካስተማርን በኋላ ካዩኝ በኋላ ነው እንጂ መጀመሪያ ላይ እንተዋወቅም ነበረ። መጀመሪያ ላይ የጀመርነው የ2016 በፊት ይመስለኛል አስታውሳለሁኝ፣ በፈረንጆች ማለት ነው። እና ልክ መርከዝያ አለሁኝ፣ ቁርአን ከጨረስኩኝ በኋላ ልጆችን ማስቀራት ጀመርን። እዛው መርከዝያ አለን የምናስቀራው በምንድን ነው? በቀጥታ እየተደወለ ነው እዛ ሪያድ ሳውዲ ያለን ማለት ነው። እና ሙካለማ ጀማዕያ ይባላል ኮል ኮንፈረንስ ማለት ነው። በእሱ አንድ ስልክ በአንድ ላይ አምስት ሰዎች መግባት ይችላሉ። አሁንም እዚህም የሚቻል ይመስለኛል አሁንም አለ መሰለኝ። እና አሁን ኢንተርኔት ምናምን በፊቱ አልነበረም። ዋትሳፕ ምናምን ያኔክ አልነበረም። ፌስቡክ ነበር የነበረው። ከዛ በኋላ በቀጥታ ስልክ በርካታ ልጆች እየተነጋገና አስተምር ነበር። ከዛኔ እየጣሙ ይመጣ ማለት ምንም ማያውቁ ልጆች እያስተማርካቸው ምክ አሁን እኔ መማር ማስተማር ላይ ትልቁ ነገር ትግስት ነው። እኔን ያስተማሪ ደግሞ ስድስት ወር እንደዛ ሳስቸግረው ሀያ ጊዜ ይነግረኛል። ምንም አይሰላችም ነበረ ፊቱ ላይ ምንም ነገር አይነበብም። ሊናገር ቀርቶ ማለት ነው ሊመታ ቀርቶ የሆነ ነገር ሊናገር ቀርቶ ልጆችን እኔዛ ሰዓት እኛ እየተገረፍ ነው ይለመር ነው እሱ ጋር እንደዛ የለም። ልክ ሲጠፋ ይል ሳት ይላል። ከዛም ቢያልህ አይደለ ከዛ ጠግት ትልና ደግሞ ደዚህ ብሎ ይነግርሃል። ያንን ነው ይነግርሃል። አሁንም ይነግርሃል። ልክ እስክትይዘው ድረስ ምናልባት የሆነ ሰዓት የቆጠርኩት ሀያ ጊዜ እንደውም ጓደኞች ሀያ ጊዜ ቆጥረናል አሉኝ። ፊቱ ላይ ምንም አይነት የሚነበብ መጥፎ ነገር የለውም፣ ወይም አንተን የሚያስፈራራ ነገር የለውም። አላሳይ ትዕግስት ማለት ነው። እና ያ ነገር ስለሚመጣብኝ የሼኮ ውስታዴ ያ ነገር ስለሚመጣብኝ የፈለገ ቢሆን ሳስተማርን አልናድድም ሁለተኛ እስኪይዙት ድረስ ድክ ያ ስለሚመጣብኝ በዛ መልኩ ለማስተማር እሞክራለሁ። ያለችኝ የምን ዕውቀት ናት? ግን ያችን የሚያውኳትን ነገር እንዲያውቋት በቃ ይፈ ማድረግ ያለብኝን ነገር አድርግ ነበር። እና መርከዝ እያለን በርካታ ልጆችን ማስተማር ጀመርን። ከዛ በኋላ ቀጥታ ስራ የያዝኩት በመስጂድ ምክትል ኢማምነትና በማዕድነት ነበረ። ከዛ በኋላ እዛ ሆነን ደግሞ ተመቻቸ ሁሉ ነገር፣ ቀጥታ ወደ ስራ ስለገባሁኝ በርካታ ልጆችን ማስተማር ጀመርን። ከዚ በኋላ ፌስቡክ ላይቭ ጀመረ። ልክ ላይቭ ሲጀምር አሁንም ከ24 ሰዓት ላይቭ አስተምራለሁ። እማከት መ ገና እኮ ነን ግን በቃ ማስተማር እዛ በኋላ ሰው ተጁድ የሚለውን ቃል ራሱ እኮ ኋላ ነው የተዋወቁት። አይተዋወቁ ነበር። የሚያውቀውም በአረብኛ ያውቀዋል፣ የማያውቀውም አያውቀውም። ተውጅድ እየተባለ የሚነገርበት ሰዓት በዛ ሰዓት በላይ አሁን ድረስ የማስታወስ ሰው ማለት ነው። ምንድነው ይሄ ነገር? በቃ ሰው ገሪብ እስኪሆንበት ድረስ ማለት ነው የዛ ሰዓት እና አልሐምዱሊላ፣ እንደዛ ብለን እያስተማርኩ እያስተማርኩ እያለ ከዛ በኋላ የሆነ አጋጣሚ ላይ ጥቆማ አደረጉ መሰለኝ፣ ጓደኞቼ ምናምን የሚሰሩ ነበሩ። ያን ያክል እኔ አንድ ቀን እዚህ እገባለሁ ብዬ አስቤ አላውቅም ነበር፣ ግን በሰዓቱ በቃ ደውሎልኝ እና እስኪ እንደዚህ እንደዚህ ነበረ። እኔ ደግሞ ቀጥታ ላይቭ ነው የማስተምረው የዚያን ጊዜ የቴክኒኩን የምኑን ምንም ያን ያክል እንትኑ የለኝም እውቀቱም የለኝም። ከዛ በኋላ ሄርኩኝ አለም ወሳለም በተከበሩ ዛ ሰዓት ላይቭ ፕሮግራም ነው ቀጥታ እንትን ያልነው ሳምንት ሰለጠነ። ምክንያቱም ላይቭ ስገባ ኤርፎን ታደርጋለህ፣ ከካሜራ ጀርባ ሌላ ክላስና ያሉት የምታያቸው ምናልባት በመስኮት ነው መስተዋት ነው ሲናገሩ፣ አጠገብ ያለው ምናልባት ምናልከ ልትል ትችላለህ። ስበርከላይ ስለሆነ ማለት ነው ገጠመኝ የለህም እዚህ ጅማሮ ላይ ሁ ሰማ አስበሃል። አሁን እየተናገርክ እያለ ወይም እያስተማርክ እያለ ወይም እያቀራ እያለ የሆነ ወይ እንትን ስልክ መቷል ሄ ይችላል ምን አልከኝ ስልክ ላይ ሰዎች ምን አልከኝ ስለሆነ ያለው የሆነ ሲነገር ትንሽ ያደናእስክትለምዶ ድረስ ያደናግራልና፣ ያው ምን ብዙ አላስቸገርኳቸውም። ለምን ላይቭ ላይ ስለሆነ ቀጣ ስራ የነበረው ፌስቡክ ላይ ምናምን ስላሰራ የነበረው ወደ ቲቪ ስንመጣ ላይቭ ቀጣ ቀረዛ ከሆነ ማ ነው ትከለ ትቆርጠዋለህ፣ ትቀጥላለህ፣ ምናምን ችግር የለው። ይሄኛው ላይቭ ነው፣ አሁን ባሸር ነው፣ ቀጣ ሰው እየተከታተለ ነው። የሆነ ነገር ፈዋል ቢኖር ያው እንትን ነው የሚሆነው። እና ቀጣ ገባሁኝ። ከዛ በኋላ የጀመርነውም ነውም ወረቲል የሚል ፕሮግራም ነበረ የዛ ሰዓት የላይቭ ፕሮግራም ይመስለኛል ይዛል ኒም አስታውሳለሁ። እኔም ቀታ ላይቭ ላይ ነው የገባሁት የነበረው ወረት ቲል ነበረ። ከዛ በኋላ ግን ከይፈ ነቅረል ቁርአን ብዬ ያዘጋጀሁት ከይፈ ነቅረል ቁርአን ከሪም ጥያቄ ነው። እንዴት ነው ቁርአን ማንበብ የምንችለው? የሚችለው በምን መልኩ ነው ማንበብ ያለብን? ለሌሎችም ጥያቄ እንዲፈጠር በሚል ያንን ርዕስ መረጥኩኝና እነሱም ያንን ነገር ተንትናል ማለት ነው አዘጋጀን አልሐምዱላህ። አሁን እስካለንበት ሰዓት ድረስ እንትላለ ላይ አለ ማለት ነው። አሁን ድረስ አለ አልሐምድ ለ እስ ስን ሰዓት ላይ ነው የሚቀርበው ስምንት ሰዓት ላይ በኢትዮጵያ ሰዓት አቆጣጠር ሻርፕ ስምንት ሰዓት ላይ ይጀምራል። በፊት አምስት ቀናቶች ነበሩ። አሁን ወደ ኢትዮጵያ ከመጣው በኋላ ትንሽ በስራም ቢዚም ስለሆንኩኝ ያሉትን ወደ ሁለት ቀን ዝቅ አድርጊ እያስተማርኩ ነው ያለሁት። ሰዓታችን ሊይዘን ነው መሰለኝ። ኢንሻላህ በክፍል ሁለት መቀጠላችን አይቀርም ግን፣ ይህን ክፍል ለማጠቃለል ያህል ኡስጣት ቁርአንን እንዴት ነው የምትረዳው? ቁርአን ምንድን ነው ብለህ ታስባለህ? በአንተ አገላለጽ እስኪ አጥር ባለ ቋንቋ ብንዘጋው ፕሮግራማችንን ደስ ይለኛል። ናም ቁርአን ምንድን ነው የሚለው ቁርአን የአላ ስብሃነሁ ወተዓላ ንግግር ነው ከአላህ ስብሃ- አላህ ስብሃነሁ ወተዓላ በጅብሪል አማካኝነት ለነቢያችን ዐለይሂ ሰላቱ ወሰላም የወረደ አጀማመሩም ከሱረቱ አልፋቲሃ እስከ ሱረቱ ናስ የሆነ የአላህ ስብሃነሁ ወተዓላ መለኮታዊ መለክት ነው። ከሱ ዘንድ የወረደ ነው። አወራረዱም በነቢያችን ዐለይሂ ሰላቱ ወሰላም ዘመን ጊዜ ቢሊሳኒን አረብይን ሙቢን ግልጽ በሆነው የአረበኛ ቋንቋ የወረደ ነው። የዛን ይነገርበት የነበረው የአረበኛ ቋንቋም ፈሲህ የሆነ ትክክለኛ የሆነ ቋንቋ ቅልቅል የሌለበትና ያልተበላሸ የነበረ ነው። የዛኔ የነበረውን አቀራር ኋላ ላይ በነበሩት ማለትም በኸሊፋው ዐሊ ብን አቢ ጧሊብ ረዲየላሁ ዐንሁ በእሳቸው ኸሊፋነት ዘመን በነበረው ብዙ የሙስሊሞች ወደ ኢስላም ብዙ ሰዎች ወደ ኢስላም በመግባት አረብ ያልሆኑት ማህበረሰብ ወደ ኢስላም በሚገቡበት ጊዜ በነበረው የቋንቋ መጋጨት ምክንያት የተፈጠረ ደግሞ አህካም ወይም ህግ አለ። ግን ቁርአን ከአላህ ስብሐነወተዓላ ዘንድ ጥርት ባለው የአረብኛ ቋንቋ የወረደ ነው። ከዛም በኋላ ደግሞ ያንን ቂራአቱን ወስፍ ይዘውልን መጥተዋል። ኋላ ላይ ከነቢያችን ላ ሰላም በህልፈት በኋላ ከኸሊፋዎችም መጨረሻው ኸሊፋ ነው የሚነገረው እና ያ ነው እንግዲህ ቁርአን የምንለው አሁንም እያስተማርን የምንገኘውም የተጁድ የምንለው የዛኑ የትክክለኛውን የአላህ ስብሃነ ወተዓላን ትክክለኛ መለኮታዊ መልእክቱን እንድንረዳውና በትክክል እንደወረደው አድርገን መቅራት እንድንችል የሚያስተምር የሆነ ያንን መስረት የሚያስይዝ የሆነ የተጁድ ህግጋት ተብሎ የሚጠራው እሱ ላይ ያለ ነውና ይህን ይመስላል ላሁ ንሻላ እጅግ አድጌ አመሰግናለሁ ኡስታዝ ኢንሻላ ጨዋታችን የምንቀጥል ይሆናል ብዙ ያ ያላነሳናቸው ነገሮች አሉ ሁለት መጽሐፍቶች እንደጻፍክ እናውቃለን ከዛ ባለፈ ደግሞ በጣም ትልቅ ፕሮጀክት አላችሁ የገጠር ፕሮጀክት በድርጅታችሁ በኩል የሚሰሩ ስለዚህም ስለ ሌሎች ነገር ኢንሻላ ምንጫወት ይሆናል የተከበራችሁ ተመልካቾቻችን ጊዜ እዚህ ላይ እንድናቆም አስገድደውና ለዛሬ ፕሮግራማችን ይህን ይመስል ነበረ። ጭውታችንን በቀጣዩ ክፍል ምንቀጥል ይሆናል ኢንሻ አላህ። ቡኻሪ ብራንድ ኮሌክሽኖችን እጅግ አድርገን እናመሰግናለን። በቀጣይ ክፍል እስከምንገናኝ ድረስ ወሰላሙ አለይኩም ወረህመቱላሂ ወበረካቱ።